ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምንቆያችሁ ሰላማችሁ በያላችሁበት ብዝት ይበልልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶችን በየጊዜው ስለምንለቅ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ የሆኑትን በአረፍተ ነገር መልክ የተለያዩ አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኝን በማንበብ ምን እንጠቀማለሁ? ካላችሁ አንደኛው የማንበብ ችሎታችሁን ታሳድጋላችሁ። ሁለተኛው ነገር ደግሞ ማንበብንና መጻፍን ትለማመዳላችሁ። ሦስተኛው ደግሞ የንግግር ክህሎታችሁን ታሳድጋላችሁ። ከነዚህ አባባሎች የተለያዩ ነገሮችን ታገኛላችሁ። ምክንያቱም እጅግ በጣም አስተማሪ የሆኑ አባባሎችን ነው ይዤላችሁ የመጣሁት። ከነዚህ አባባሎች ትዕግስትን ትማራላችሁ። ለምሳሌ ሕይወታችሁን ለመቀየር ምን መወሰን እንዳለባችሁ ትረዳላችሁ ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ በትሕትና ጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባታችን በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት ለጓደኞቻችሁ ደግሞ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል አንዴ ሳብስክራይብ ካረጋችሁ እንደዚህ አይነት እጅግ በጣም ጠቃሚ የሆኑ ቪዲዮዎች በየጊዜው የሚለቀቁት በቀጥታ ወደ እናንተ የሚደርሱ ይሆናል። ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ፣ እናንተም አዲስ የሆናችሁት ለመጀመሪያ ጊዜ ይህን ቪዲዮ የምትመለከቱት በሙሉ ቻናሉን ሳብስክራይብ በማድረግ የደወል ምልክቷን በመጫን እንድትጠቀሙና ራሳችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደናቂ ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ መሰረታዊ በሆኑ በእንግሊዝኛ፣ በአማርኛ፣ በኦሮምኛ ትምህርቶች ላይ ለማንበብና ለመጻፍ የምትቸገሩ በሙሉ እኛ ጋር እየመጣችሁ በጣም በአጭር ጊዜ ውስጥ በወራቱ ውስጥ ማንበብና መጻፍ ችላችሁ በራሳችሁ ላይ የሚገርም ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎችንም እያስተማርን እንገኛለን። ብዙ ተማሪዎችንም ደግሞ በማንበብና በመጻፍ ብቁ አድርገን አሰልጥነናቸዋል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም እየመጣችሁ ስትፈልጉ ከኛ ጋር ካሉት ተማሪዎች ጋር በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ ሀይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑን እና ትምህርታችሁን በቀጥታ መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። ቅድም እንዳልኩኝ ዛሬ የምንማረው የተለያዩ አባባሎችን በማንበብ የማንበብና የመጻፍ ችሎታችንን የምናሳድግ መሆኑን እና ከዚህ በተጨማሪ ደግሞ የንግግር ችሎታችንን ማሳደግ እንችላለን። ከዛ በተጨማሪ ለሕይወታችን ደግሞ አስፈላጊ የሆኑ አባባሎች፣ እኛን መቀየር የሚችሉ አባባሎች ስለሆኑ እነኚህን አባባሎች በተለያየ ጊዜ መጠቀም ትችላላችሁ ማለት ነው። የመጀመሪያው ምን ይላል የሚለውን እስኪ አንድ ላይ አብረን እናንብብ። ወርቅ ወርቅ ይላል። በጣም አሪፍ። እዚህ ጋር የምታዩት ደግሞ ትንሽ ረዘም ትላለች፣ ነገር ግን አንድ ላይ ካነበብም በጣም ይቀላል። ባለፈው እንደነገርኳችሁ ለማንበብ ማድረግ ያለብን የፊደሎችን ድምፅ በአግባቡና በትክክል መጥራታችንን እርግጠኞች መሆን አለብን። እስኪ አብረን እናንብብ። ይቆሽሻል ይላል፣ ይቆሽሻል። እዚህ ጋር ደግሞ የሚለው ደግሞ እንጂ፣ እንጂ፣ እንጂ። ግራም ግራም ይላል ግራም አይቀንስም አይቀንስም ይላል። እስኪ አንድ ላይ አብረን እናንብብ። ወርቅ ይቆሽሻል እንጂ ግራም አይቀንስም ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ አብዛኛውን ጊዜ ድንገት ልንሳሳት እንችላለን፣ ልንወድቅ እንችላለን። ነገር ግን ለእኛ ያለን ዋጋ ወይም ለራሳችን ያለን አመለካከት ሊቀንስ አይገባም ማለት ነው። ለምሳሌ ወርቅን በምንም አይነት ጭቃ ውስጥ ብትከቱ ብትጥሉት፣ ድጋሜ ያንን ወርቅ ብትመዝኑ ይቆሽሽ ይሆናል እንጂ ግራሙን ሊቀንስ አይችልም። ስለዚህ እናንተ ምንም ብትወድቁ፣ ምንም ሁኔታ ላይ ብትሆኑ፣ ዛሬ ችግር ማለፊያዬ ነው ብላችሁ ማሰብ ነው እንጂ ወድቅ ያለው ወይም ዋጋ ቀንሷል ማለት የለባችሁ፣ ማለት ነው። ለዛ ነው ወርቅ ይቆሽሻል እንጂ ግራም አይቀንስም። ምንም አይነት ሁኔታ ላይ ብታደርጉ ድጋሚ አውጥታችሁ ግራም ላይ ብታስቀምጡ፣ ወርቅ ራሱን ነው ያንን ግራሙን ነው የሚይዘው ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። ወደ ሁለተኛው እናመራለን። እዚህ ጋር የምታዩት በጣም ቀላል ነው። ሶስት ፊደል ነች። እስኪ አብረን እናንብብ ሰ ውም ሰውም ይላል። ሰውም ሰውም ይፈተናል ይፈተናል ይፈተናል ል ይፈተናል ይላል። በጣም አሪፍ። እንጂ እንጂ ትላለች። በጣም ቆንጆ። ወድቆ ወድቆ አይ ቀርም አይቀርም ይላል። እስኪ አንድ ላይ አብረን እናንብብ። ሰው ይፈተናል እንጂ ወድቆ አይቀርም ይላል። ምን ማለት ነው? ይሄኛው ደግሞ አያችሁት፣ ሁላችንም ልንፈተን እንችላለን። በተለያየ ጊዜ የተለያየ መከራ ልናሳልፍ እንችላለን። ያ ማለት ግን ወድቀናል ማለት ሳይሆን ተፈትነን ያንን ፈተና ማለፍ ከቻልን ነው ማለት ነው። ድቤ ሀሳቦቼ ለዛም ነው እንደም ውድቀት ውድቀት ሊሆን የሚገባው ለማስተማር ብቻ ነው እንጂ እዛው ወድቃችሁ ልቀሩ አይደለም። ከውድቀት የሆነ ነገር ልትማሩ ትችላላችሁ። ነገር ግን እዛው ወድቃችሁ ከቀራችሁ ስተት እየሰራችሁ ነው ማለት ነው። ድቤሳቦቼ በጣም አሪፍ። ሰውም ይፈተናል እንጂ ወድቆ አይቀርም ይላል። ሁለተኛው በጣም አሪፍ። ወደ ሶስተኛው እናመራለን። እዚ ጋር የምታዩት ሶስተኛው ደግሞ ምን ይላል? ወደፊት ወደፊት ይላል። ወደፊት በጣም አሪፍ። እቺ ትንሽ እረዘም ትላለች፣ ምናልባት ጀማሪዎችን ልትይዝ ትችላለች። ነገር ግን አንድ ላይ ካነበብን ይቀልላቸዋል። እስኪ አንድ ላይ ሞክር። የመጀመሪያው አለመኖርህን፣ አያችሁት? አለ አለመኖርህን አለመኖርህን አለመኖርህን አለመኖርህን ይላል። አያችሁት? በቀላሉ አነበባችሁ ማለት ነው። አለመኖርህን ይላል ትንሽ ረዘም ይላል። እዚህ ጋ ያለው ደግሞ ስታውቅ ስታውቅ ይላል። ስታውቅ በጣም አሪፍ። ዛሬ ዛሬ ይላል። በጣም ቆንጆ። መኖር መኖር መኖር ይላል። ትጀምራለህ ትጀምራለህ ይላል። እስኪ አንድ ላይ አብረና አንብብ። ወደፊት አለመኖርህን ስታውቅ ዛሬ መኖር ትጀምራለህ ይላል። ምን ማለት ነው ካላችሁ፣ ለምሳሌ አብዛኛው ሰው የሚያስበው በዚህ ምድር ላይ ዘላለም እንደሚኖር ነው። ነገር ግን ሁላችንም እንደምንሄድ ወይም እንደምንሞት ካወቀን በጊዜ መስራት ያለብንን እንሰራለን። ለሰዎች ክፉ አናስብም፣ አንመቀኝም። ለዛ ለዛ ሲሆን፣ ወደፊት አለመኖርን ስታውቅ ዛሬ መኖር ትጀምራለህ ይላል። ስለዚህ ዛሬውን ደስተኛ መሆን አስፈላጊ ነው። ወደፊት አለመኖርን ስታውቅ ዛሬ መኖር ትጀምራለህ ይላል አባባሉ። ስለዚህ ዛሬውን ኑሩ ነገ የተሻለ ቀን እንደሚሆን እያሰባችሁ ዛሬ ደስተኞች ልትሆኑ ይገባል የሚለውን ሀሳብ ነው የያዘው ማለት ነው። በጣም አሪፍ ወደ ቀጣዩ እናልፋለን። ይሄኛው አራተኛው ምን ይላል? ለፈጠረን ለፈጠረን ይላል። አያችሁት? ለፈጠረን ለፈጠረን በጣም ቆንጆ እንጂ እንጂ ይላል ለፈተና ለፈተና በጣም አሪፍ። መንበርከክ መንበርከክ ይላል። መንበርከክ አይገባንም አይገባንም ይላል። እስኪ አንድ ላይ አብረን እናንብብ ለፈጠረን እንጂ ለፈተና መንበርከክ አይገባንም ይላል። አያችሁት። ውድ ቤተሰቦች ይህ ማለት ምን ማለት ነው ካላችሁ ለፈጠረን ለእግዚአብሔር እንጂ ለፈተና መንበርከክ አይገባንም እንደማለት ነው። ለምሳሌ አንዳንድ ሰዎች ቶሎ ለፈተና እጅ ይሰጣሉ፣ ቶሎ ለሆነ ነገር እጅ ይሰጣሉ። ስለዚህ ለዛ ነገር እጅ መስጠት ማለት ለዛ ነገር ተማርካችኋል ማለት ነው። ስለዚህ ለየትኛውም ነገር መንበርከክ የለባችሁም፣ ነገር ግን ለእግዚአብሔር ብቻ ወይም ለፈጠረን ብቻ ነው ማለት ነው። ቤተሰቦቼ በጣም አሪፍ። አምስተኛው ጋር እንሄዳለን። ብርሃን ይላል። ብርሃን ብርሃን ይላል የሚደምቀው የሚደምቀው የሚደምቀው ድቅ ድቅ ድቅ ድቅ ጨለማ ጨለማ ጨለማ ጨለማ ሲመጣ ሲመጣ ነው ነው ይላል አያችሁት አንድ ላይ እስኪ አብረን እናንብብ ብርሃን የሚደምቀው ድቅድቅ ጨለማ ሲመጣ ነው ይላል በጣም አሪፍ ይህ ማለት ምን ማለት ነው ካላችሁ ሞር የብርሃን ድምቀት የሚታወቀው በጣም ድቅድቅ ጨለማ ሲሆን ነው ማለት ነው ውድ ቤተሰቦቼ ለምሳሌ ቀን ላይ ስልካችሁን ብታበሩ አይታይም፣ ላይታይ ይችላል ብዙም ያናሂል እንትን የለውም። ነገር ግን ማታ ያንን ስልክ ብታበሩ በጣም እጅግ በጣም ደማቅ የሆነ ብርሃን ይታያል። ስለዚህ እናንተም ልትደምቁ፣ መከራ ችግር ሊኖር ያስፈልጋል። በዛ ችግር ውስጥ ግን ያንን አሳልፋችሁ ስትሄዱ ወይም ያንን አልፋችሁ ያንን አሸንፋችሁ የሆነ ቦታ ስደርሱ ህይወታችሁ በጣም ደማቅና ለብዙዎች ደግሞ ህይወታችሁ መማሪያ ይሆናል ማለት ነው። ስለዚህ ፈተናን መጥላት የለባችሁም ነገር ግን ያንን ችግር ተጋፍጣችሁ ያንን ፈተና ተጋፍጣችሁ ማለፍ አለባችሁ። የፈተናው ዓላማ እናንተን ለማድመቅ ነው እንጂ ለመጣል አይደለም። ስለዚህ ራሳችሁን በእንደዚህ አይነት ሞቲቭ ውስጥ መክተት አለባችሁ ማለት ነው። ቤተሰቦቼ በጣም አሪፍ ሰባተኛውን አብረን እናነባለን እዚህ ጋር የምታዩት ምን ይላል የዛሬውን የዛሬውን ይላል በጣም አሪፍ እቺ ደግሞ ሁለት ፊደል ነች ብ እና ቻ ብቻ ይላል ይሄኛውን ደግሞ አብረን እናነባለን አውጣኝ አውጣኝ ይላል አውጣኝ ብለነው ብለነው ስ ንቱን ስንቱን አሳለፈን ይላል። አሳለፈን ይላል። አሳለፈን እስኪ አንድ ላይ ደግሞ ሰብሰብ አድርገን እናነባዋለን። የዛሬውን ብቻ አውጣኝ ብለነው ስንቱን አሳለፈን ይላል። በጣም አሪፍ። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ ሁልጊዜም የሆነ ችግር ሲገጥመን ወደ እግዚአብሔር እንጮኋለን። የዛሬውን አሳልፈን የዛሬውን እርዳን ብለነው ስንቱን እንዳሳለፈን ማለት ነው። ለዛ ደግሞ ሁሌም ግሬትፉል መሆን አለብን ማለት ነው። ውድ ቤተሰቦቼ ለዛ ነው የዛሬውን ብቻ አውጣኝ ብለነው ስንቱን አሳለፈን። ለምሳሌ በጣም በጭንቅ ሰዓት ወደ አምላካችሁ ጨዋችሁ ሊሆን ይችላል። በዛ ሰዓት ግን እንደረዳችሁ ልታስታውሱ ይገባል ማለት ነው። ለዛም ማመስገን እንዳለባችሁ የሚያሳይ ድንቅ የሆነ አባባል ነው ማለት ነው። እዚህ ጋ ያለው የመጨረሻው ደግሞ ምን ይላል? እስኪ አብረን እናንብብ። የስኬት ይላል የስኬት በጣም አሪፍ ጅማሮ ጅማሮ ለሰው ለሰው ወሬ ወሬ ይላል ቦታ ቦታ አለመስ ት አለመስጠት ነው ነው ይላል። እስኪ አንድ ላይ አብረና እንብብ የስኬት ጅማሮ ለሰው ወሬ ቦታ አለመስጠት ነው ይላል። ለሰው ወሬ ቦታ አለመስጠት ማለት ምን ማለት ነው ካላችሁኝ ውድ ቤተሰቦቼ፣ ሰዎች በእናንተ ላይ የተለያዩ ነገር የማይሆን ነገር የማታውቁትን ነገር ሊያወሩ ይችላሉ። ነገር ግን እናንተ በዓላማችሁ ጸንታችሁ መቆም ከቻላችሁ ያ ነገር ከስኬታችሁ አያግድም ማለት ነው። ብዙ ሰው የሚወድቀው የሰውን ወሬ ሰምቶ ነው። ሰው ምን ይለኛል? ይሄንን ብጀምር ሰው ምን ይለኛል? ይሄንን ባረግ ሰው ምን ይለኛል? ወደዚህ ሀገር ብሄድ ሰው ምን ይለኛል? ብላችሁ ካሰባችሁ ካቀዳችሁትና ካለማችሁት ሕይወት ጋር በፍጹም አትገናኙም ማለት ነው። ስለዚህ ሰው ምንም ይበል ምንም እናንተ ግን ከዓላማችሁ ዝንፍ ማለት እንደሌለባችሁ የሚያሳይ ድንቅ የሆነ አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ፣ እስከ መጨረሻው አይተናል ማለት ነው። ውድ ቤተሰቦቼ ስለዚህ ዛሬ ያየነው ነው ምንድን ነው ካላችሁ፣ ሳጠቃልልላችሁ የተለያዩ አባባሎችን ነው ያየነው። እነኚህ አባባሎች ደግሞ የእኛን የማንበብና የመጻፍ ክህሎታችንን ወይም ችሎታችንን ያሳድጋሉ። ሁለተኛው ነገር ደግሞ የንግግር ክህሎታችንን የተለያየ ጊዜ እንዴት ንግግራችንን ማሳመር እንችላለን፣ ወይም ለህይወታችን እንዴት መስመር መያዝ እንችላለን የሚለውን ነገር የሚያሳዩ ድንቅ አባባሎች ናቸው ማለት ነው። ውድ ቤተሰቦቼ ስለዚህ እናንተም ነኝን እጅግ በጣም አስደናቂ የሆኑ አባባሎችን እየጻፋችሁ እየተለማመዳችሁ፣ እያነበባችሁ የማንበብና የመጻፍ ክህሎታችሁን ማሳደግ የምትችሉ መሆኑንና ከዛ በተጨማሪ ደግሞ ለራሳችሁ ለህይወታችሁ አስፈላጊ የሆኑትን አፕላይ ማድረግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ እንደዚህ አይነት በየጊዜው የሚለቀቁ ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ዲቤተሰቦቼ እጅግ በጣም ብዙ ተማሪዎች ይህን ቻናል በመከታተል ብቻ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ስለመጡ እናንተም አዲስ የሆናችሁት ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደናቂ የሆነው ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በተለያዩ አፕሊኬሽኖች ትምህርት እየሰጠ እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ወይም መማር ያልቻላችሁት በሙሉ ይህ እጅግ አስደናቂ እድል ለእናንተ የተዘጋጀ ስለሆነ በጣም በአጭር ጊዜ ውስጥ በወራት ውስጥ ካለማንበብ ወደ ማንበብ ካለ መጻፍ ወደ መጻፍ ካለማወቅ ወደ ማወቅ ስለምትመጡ ይህንን ትልቅ እድል እንድትጠቀሙ ይሁን። ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተ መታችሁ ስትፈልጉ በግሩፕ ስትፈልጉ ደግሞ በግላችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ።